ብሩኬ ሌላ ውሳኔ እንዳትወስን አሁን እንደተረጋጋህ ረጋ ብለህ በምትችለው አቅም በጠራች ቁጥር ያው እየተነጋገራችሁ መፍታት ነው። አለቀ። እየተፈተነ ነው አሁን። ብሩኬ ብሩኬ ጋር ነው ፈተናው። የመፈተን ጀግና ናት ኖ የመፈተን ጀግና ናት፣ እና እየፈተነችው ነው እሱ መፈተን ያለበትን ፈተና። ይቅርታን ብሏታል፣ በመሀል ውዴ ብሎ ጠብቷታል፣ ወድሻለሁ ብሏል። ከዚህ በላይ እንግዲህ ሌላ ነገር የለም። ግን አሁን ምንድነው ፈተናውን እንዴት አልፋለሁ እንዴት አላልፍም፣ የእሱ ጭንቅላት ወሳኝነት አለው። እኛም ደግሞ እርዱኝ ብሏል። እንረዳለን። ቀስ እያለን እያወራ አይመስልሽም? ሁንምንድ ነገሮችን ነገሮችን አዝድታ ነገሮችን አዝድታ ለማለት እየፈለገች ስለሆነ ማለት ወይ እሱ ልታጸዳ፣ ወይ እራሷን ልታጸዳ ሳይሆን የሆነ ላይፍ ውስጥ ገብተዋል። አልገባም ነው እንጂ አሁን ኦዲየንስን ማን ነው ብሩኬን ለማዝዳት ሃይሚን ለማዝራት እንደዚህ ብሎ ነገር ያለ አይመስለኝም። እንደኔ ነው በራሴ ነው በሌለው አላውቅም። በራሴ ግን ራሷን ያቺን ልጅ የመጣችበት አመጣል ደስ አይልም። ገባሽ? ቅብጠቷ ምኗ ምኗ ደስ ስለማይል ሁኔታዋ ደስ ስለማይል ሌላ ነገር ውስጥ እሱ ደግሞ የለኝም እያለ ነው። እንደዚህ አይነት ነገር የለኝም እሷ ታስረዳሻለች እያለ ነው፣ አደለም? ግን አሁን እሷ ምንድን ነው ይሄ ነገር ትክክለኛ ነው አይደለም ብሎ ብላ እየፈተረች ነው ከዛ ይሄ ማለት ስራ ነው ተረጋጊ መርካቶ በነገራችን ላይ እዛ ጋር ስራ እየሰሩ እነሱ ይዝናናሉ አንቺ እዚህ ጋር ደግሞ የምትጎጅበት በስራው በማዳም እየተጎዳሽ የምትጎጅበት ነገር የለምና ወደ ራስሽ ተመለክ እኔ አልሳደብም ዛሬ ልሰድብሽ ነበር አልሳደብም ሽምግልናው መጀመር ትችላላችሁ እኔ ትንሽ ልረፍ እንዴ ቁርጠቱም አላስቀምጥም ብሎኛል የእኔ

ለዚህ ለዚህ አትከፍትም። አስተላለፈው ሃይሚ ከምንም ነገር የለም። አሁን ማስተላለፈው ለብሩኬ ነው። ይህንን ቀጥታ ሚሽን አድርጋችሁ ለብሩኬ ነው የምታደርሱት። እና ብሩኬ የኔ ወንድም፣ ይህን ፈተና ካለፍክ ምንም ፈተና አይመጣብህም። እችን ፈተና እለፍና ምንም ፈተና አይመጣብህም። ይሄ ፈተና ከባድ ፈተና ነው። ከባድ ፈተና ነው። ስለዚህ እችን ፈተና እኛም በድዋም በምክርም እናግዝሃለን የኔ ወንድም እና ይሄ ምንም ነገር የለም። ሃይሚዬም ከልጁም ጋር ምንም ነገር የለም። ያመጣችሁ ለፈተና ነው። ይህን ፈተና እለፍልን የኔ ወንድም እና ምንም ችግር የለም። ታልፋለ ደግሞ እንሻላ ሃይሚ ያመጣችሁ ለአንተ ነው። ከልጅቷ ላይ በአንተና በልጅቷ ምን እንዳለ ምን እንደጀመራችሁ ለማወቅ ነው ያመጣችሁ? እንጂ ለምንም አይደለም። ሂጂ በቃ ብላ ነጋ ትጀምራለ ነው ትቀጥላለ ከኔ ጋር ትጋፈጣለ ነው ወይስ ሂጂ ብላኝ ትለቃለ ለማለት ነው ያመጣችው ሃይሚ ይሄንን ጠንቅቃ ታውቃለ የኔ ወንድም እኛም እናግዛሃለን በኮመንትም በመክረም ካንተ ጎንነን እና ይሄን ፈተና ታልፋለ ኢንሻላ ይሄ ነው የምልህ የኔ ወንድም ምንም ነገር የለም ሃይሚ ደግሞ እንደዚህ እንደማታረቅ ጠንቅቃ ታውቃለ ጠንቅቀት ታውቃለች። ሃይሚ ይህን ነገር እንደማታረግ ጠንቅቀት ስለምታውቅ ተጋፈጥልን የኔ ወንድም፣ ጀግና ወንድማችን አሳልፈ እንዳሰጥ በጎንህ አለን። ይሄ ፈተና ነው። ይህን ፈተና ደግሞ ጠንክራ ጎብዛ ስታልፍ ደግሞ ለእኛም ዋንጫ አለ፣ ለአንተም ዋንጫ አለ። ይሄ ፈተና ነው። ምንም ችግር የለም የኔ ወንድም እና ጨርሻለሁ ጨርሻለሁ።

ዝም በይዘኝ፣ ሳይለንት አርጊ። ሰላም ሰላም፣ ከታችን ከላይም ያላችሁ እንዴት ናችሁ? ደህና መሻችሁ? ምሽት እንዴት ነው? ዜዴ ወታደሯ ልጅ ነኝ። የምታቁኝ ታቁኝ ያላችሁ፣ የማታቁኝ ደግሞ ዜዴ ወታደሯ ልጅ ይባላለሁ። እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ብዝት ይበልልኝ። አገራችን ሁሉ ሰላም ያርግልን ፈጣሪ። ባላችሁበት ሁላችሁ የሚጠብቃችሁ ይጠብቀን። ሲቀጥል ብሩክዬ ወንድሜ ዛሬ ጥሩ ላይ ነው ያላችሁት። እንሻላ ሁሉ ነገር ይስተካከላል፣ ባላ ፍቃድ። አሁንም ነገም ተጎናችሁ ነን ካላህ ጋር ፈተናውን ግን የምታልፍና እኔ ምስጢር አወጣ ነበር ግን ይቅርብኝ። ፈተናውን የምታልፍ ያርገግ የእኔ ወንድም ፈተናውም ትንሽዬ ቀላል ነገር ናትና እባክህ እባክህ እባክህ እባክህ የፈተናውን ጉዳይ ተጓፈጥና እንግዲህ ያው ይሄ ነው ባልልህም ታውቀዋለክ አኪር ታውቃለክ። እንም ያው ለዱዓችንና ሁሉ ተጎናችሁነን እኛም አንተም ደግሞ ፈተናውን የምትወጣ ያድርግህ የኔ ወንድም። አይሚ የሄቴ ደግሞ ቀለል አድርግለት የኔ ውድህት፣ የኔ ትንሽ ሄት ቀለል አድርጊው ፈተናውን የኔ ውድህቴ። እባክሽ እባክሽ እባክሽ፣ የኔ ውድዊ በጣም ነው ወድሽ፣ በጣም ነው ማከብርሽ፣ የኔ ልዕልት፣ የኔ ውድ ሄት፣ የኔ ታናሽ ሄት። እባክሽንስ እንደጀምርሹ አሁንም ፈተናውን ቀለል አድርጊው። አውቃለሁ ሁሉን ነገር የኔ ውድህት ባክሽንስ እና ወንድማችን ደግሞ ያው አንተም ፈተናውን ተወተክ እንደም ደስታውን እንደምና አበስር እርግጠኛ ነኝ። ተፈተናው ደግሞ ዱአ እናደርግልሃለን። አብሽሩ ዱአችን ሁሉ ጊዜም ተጎንህነን የኔ ወንድም ብሩክዬ በርታ ያው ነገ ወይ ተነገ ወደ ሊያልቅ ይችላል ኢንሻላ ባላ ፈቃድ ወንድሜ ደግሞ አንተኛው ቅዱስዬ እባክህንስ ለአንተም ነው መለክቱ ብትወጣ ይሻላል እሺ ወንድሜ ይበቃሃል እሺ ፈተናው እስካሁን ድረስ ይበቃችኋል ያው እንደነገርኳችሁ ነው ሁሉ ነገር አውቃለሁ ግን ቅዱስዬ እባክህ እባክህ እባክህ እየሰማኸኝ ደግሞ ዝም አትበ ወይ መልስ መልስልኝ ወይ ውጣ ከዚህ። እኔ አሁን ለቅዱሴ ነው ይህ መልእክት። በደንብ ታውቀኛለህ፣ አውቀሃለሁ። ስለዚህ ፈተናውን እሱም እንደሚወጣ እነሱ አንተን እንደማይሉ ታውቃለህ። ስለዚህ ይበቃሃል፣ አንተም ውጣ፣ ልጅቷም ትውጣ። ለኦደንስ ስትል ራሱ እባካችሁ ይበቃችኋል። በቃ እና ሰላም ሁሉ ለማንኛውም፣ አይን የሚገባ ቻው፣ አመሰግናለን። ከታችን የሚገባ ካለ ገባ፣ አመሰግናለን። ፈተናው አመሰግናለን። የሚያስገባ የለም። የሚያስገባ ስለሌለ ማንን አስገቡ ብለን እንላለን። አይሻ መቀጠል ትቻለሽ። ወአለይኩም ሰላም ወረህመቱላህ በረካቱህ። እንግዲህ እና አሁን የምንሄደው ለቡሩኬና ለሃይሚ ነው። ቡሩክዬ የኔ ወንዴ ግድ መታገስ ያስፈልግሃል። ቆይ ቆይ ቆይ፣ እንሻ መርካቶን አውርጃት አውርጃት፣ ወደታች ታች ላይ

አይሰለችንም። አን አንደክምም እነሱ ታርቅ ከሚመጡ ድረስ እስከ መቼም አንሰለችም። ይሻላ ባላ ፍቃድ እርቅ ይተላ እንትን ይላል ይወርዳል። አሁን ማስተላልፈው ለብሩክዬ ነው። ብሩክዬ እኔ ትንሽ ወንድም ትግስት፣ ኑሮ በትግስት እንደምታልፈው ባለሙሉ ተስፋ ነኝ። ሀይሚን ጠንቀቅ አድርገህ ታውቃታለህ። ከአንተ ውጭ ወደ ውጭ ሀይሚ የትም እንደማከድ ምንም እንደሌላት፣ ምንም እንት እንደማትል ከኛ አንተ ትቀርባታለህ ታውቃታለህ፣ ስለ እሷ እና አስተውል። በቃ ማስተዋሉን ይስጥህ ነው የምለው። አስተውል፣ ቀስ በል፣ ተረጋጋ። ተረጋግተህ ለመወሰናት አትቸኩሌን ወንድም። በቃ ተረጋግተህ እስኪ እንትን በላት። በቃ አስጠጋት፣ ወደ አንተ አቅርባት። እሷ አንተን ጠልታ አይደለም ለዚህ የምታረገው፣ ቅዱስን ወዳ አንተን ጠልታ አይደለም። ብሩክዬ እና ይሄንን ተረዳት። አንተም ተረዳ ቆም ብለህ ሰበቃ ለመወሰን አትቸኩር ዋነኛውንም ነገር አደራ አደራ አደራ በሰማይ በምድር ሀይሚዬ የኔ ትንሽ እህት አንቺም ደግሞ ቀለል ላሉ እንዳይጎዳብሽ የኔ ያልሽው ሰው እንዳይጎዳ በጭንቀት በሀሳብ እንዳይጎዳ ቀለል ላሉ የኔ ውድ ወንድማችን ይሄንኛው ቅዱስ የምትባለው ወንድማችን እንደው በፈጣሪ ይችኛይቱም ሴቲቱም እንደው በፈጣሪ ከቤታችን ውጡልን ስብላችሁ ክበሉ አንፈልግም። እነሱ ሁለቱ ሃይሜና ብሩኬ አንድ አመት ከምናምን ሁለት አመት ማለት ነው አብረው ጥሩውንም፣ መጥፎውንም፣ ክፉውንም ደጉንም አብረው ያሳለፉ ስለሆነ ስለሚተዋወቁ፣ የቱም ስለማይተጣጡ ሚሚት ውጡላቸው። በቃ ማንንም አይፈልጉም። እራሳቸው ይታረቃሉ፣ ነፍሳቸው ይተዋወቃሉ። ከትንሽነት ከካል ጀምሮ አሁን ድረስ አብረው መጥተዋል። እየተባበሩ እየተጋገዙ አብረው መጥተዋል። አሁንም አሉ እና ደግሞ ለኦደንስም ትንሽ የማስተላልፈው መልእክት አለ። ኦደንሶች ደግሞ እንደ አደራ ሀይሚ ቅዱስን አፈልግም የምፈልገው ብሩኬን ነው። እንደ ሀይሚን ቅዱስ ጋር እያቀነባበራችሁ የምትለቁ እንደ አላህን ፍሩ። ብትችሉ ሀይሚን ብቻ ባትችሉ አታቀናብሯት በቃ አደራ ራአደራ በሰማይ በብድር ከሰማሽ አደራ። ብሩኬ እንዳትቸኩል፣ ታርቃችሁ በቅርቡ ቀን ደግሞ ታርቃችሁ እነዚሁ እንደፍቅራችሁ። አሁን ትናንትናና ዛሬ አልሐምዱሊላህ ሰላም ስትባባሉ ስድብም የለም ምንም የለም። ይሄን ትግስታችሁን ደግሞ ይሄንን እንደያዛችሁ ይሻላ። እርቅ እንደሚመጣ ባለሙሉ ተስፋ ነን። አታስጠንቁን ሽምግልና ተቀምጠናል ታርቀናል ብላችሁ እስከመጣችሁ ድረስ እኛ የሚሚ ቤት ያለን ሰዎች ሽምግልናችንን መቼም አናቆኑን መቼም አንሰለች ጨርሻለሁ አመሰግናለሁ እና አመሰግናለን አይሻዬ ዛራ አለሽ እኔ ድምጼ ወዴትም እንደሄድ አልፈልግም መጨረሻ ነው የማወራው ዛራ ተሰቃየን እኮ ዛራ

እኔ ቅድም አውሪ ያለው ስልክ ላይ ናት። ላውራ መጣች። እኔ ነው መጣች የምትሉት ወይ? ለማንኛውም እኔ እናንተ ጋር የምጨቃጨቅበት ጊዜ የለኝም። በመጀመሪያ እድሉ ስላገኘሁት በጣም አመሰግናለሁ። መናገር የምፈልገው ነገር እንግዲህ እኔ ለምናገራቸው ነገሮች በጣም ትልቅ ይቅርታ፣ በጣም ትልቅ ይቅርታ ብዬ ነው የምናገረው። መጀመሪያ መልእክቴን የማስተላልፈው ለቡሩክ ነው። ብሩክ ወንድማችን፣ የምንወድህ የምንሳሳልህ ትንሹ ወንድማችን፣ አንድ ነገር ልንገረ ምን አለ መሰለህ፣ ትላንትናም ያወራችህ ነገር አለ ምንድን ብላህን ያለችህ መሰለህ? መውደድ እና ማፍቀር አንድ አይደለም ብላሃለች። እሱን ደግሞ ጠፍቶህ አይደለም፣ መልስ ትፈልጋለች። እንደምመልስላት ና ፈተናው እንደምታልፍ ባለሙሉ ተስፋ ነኝ። ዛሬም ደግሞ ምን ላድርግ፣ ጠበኩህ፣ ጊዜ ሰጠሁህ፣ መልስ አጣሁ ብላሃለች። ቸኮል ሻልካት ምን ላድርግ፣ ሴት ልጅ ነኝ አለችህ። ምን ፈልጋ እንደሆነ እኔ ለአንተ አልነግርህም። የፈለገችው ነገር አላት አንተ ፍቅር እንድትሰጣት እንድትንከባከባት፣ አፈቅርሻለሁ እንድትላት የተለየ ነገር ከአንተ ማየት ትፈልጋለች። የእኔ ብቻ ነሽ እንድትላት ትፈልጋለች። ያው እንደ ሴት ሴት ልጅ አይደለች። እኛ እኮ ሴቶች የምንናገረው በቅኔ ነው ብሩኬ። በግልጽ እኮ እንደዚህ ነው ብለን ለመናገር እንፈራለን። አንዳንድ አይናፍ አይና ውጣ ናቸው እንጂ የሚናገሩት አንዳንድ ብስል ሴት ደግሞ ባሽሙር ነው የሚነግርህ ብሩኬ። ስለዚህ ትናንትናም ዛሬም ነግረሃለኝ ያንን ነገር ደግሞ እንደምተገብረው ባለሙሉ ተስፋ ነኝ። ነገም ይሁን ነገ በስቲያም ይሁን ፈተናውን አልፈህ አንቺ የኔ ነሽ፣ ያላንቺ ህይወቴ ባዶ ነው፣ ታስፈልግኛለሽ፣ የልጆች እናት ነሽ፣ የወደፊት ሚስቴ ነሽ እንድትላት ትፈልጋለች። እኛም መስማት እንፈልጋለን። ከይቅርታ ጋር ቡሩኬ ስለዚህ ይህንን ደግሞ እንደምታደርገው ባለሙሉ ተስፋ ነኝ። ልናገር የፈለግኩን ነገር ይህንን ነው። እንደሚደርስህ ባለሙሉ ተስፋ ነኝ። ብዙ ማውራት ይፈልግ ነበረ። እስኪ ደግሞ እንደምስተካከል እያየ ነው እንናገራለን። አመሰግናለሁ። ሌላ ማለት አልፈልግም። ምነው የእኔው አታውሪም እንደ ዛሬ? አይ መጨረሻ ይሻለኛል። የእኔ ድምጽ ብቻውን እኮ ሁሉ ቦታ ላይ ሂጂ። አንቺ ቀጥሉ፣ ቀጥሉ እኛ እስ የሌለንበት አለ ብለሽ ነው? ተይ፣ ቢያንስ እንኳን ብልጭ ስንል ሃይሚዬ፣ በዚህ አጋጣሚ አመሰግንሻለሁ። ብዙ ጊዜ የምለፈልፈው ዛሬ ውጤት ማ ሂ ሚዩት አረግኋት፣ ሚዩት አረገቻት፣ ሚዩት አታርጉኝ። ሃይሚን ነው ለወራ የፈለኩ። ሁልጊዜ መጨረሻ መጀመሪያ ሳይሆን መጨረሻ፣ መደምደሚያ እንድታረግ እፈልጋለሁ ሃይሚ ዛሬ ልታደርገው ስለሆነ ደስ ብሎኛል። እንደ ምቀኞች ሚውት ቢያደርጉኝስ? ው ሃይሚ፣ እውነት ለመናገር ሃይሚዬ ሁልጊዜም በአንቺ ቅንጭላት ላይ እያወሩ፣ አዎ ይሄ ነው፣ ይሄ ነው እያሉ ማብራሪ፣ አንቺ ዛሬ መጨረሻ እንዳጠቃላለን ተናግረሽ ትዘጊዋለሽ። አለቀ፣ ጨረሻ። ማንም ጀበረ፣ ማንም እራሷን እንችላነ፣ እኔ ማንንም አልደገፍም። እንጠይቃለን በአክብሮት። ሲቀጥል የዛሬው ቪዲዮ ከዛሬው ቪዲዮ ልጀምርና ማለት ነው። እኔ ተንቅ ያለው አለች ዳይመንዷ ማለት ነው። ለምን እንደተናቀሽ ልንገራችሁ፣ በመጡት ሴቶች የተነሳ ተንቅ ያለው። ክብሬን ማስጠበቅ እፈልጋለሁ፣ ክብሬ መታየት አለበት እያለች ነው። ስለዚህ እኛ እንደተረዳ ነው። የተበደለች የተገፋች ስለሆነ ሃይሚን ዛሬ ልመና ላይ ነን። ለምን የይቅርታ ልብ እንድሰጠው ለቡሩኬ። ሲቀጥል ደግሞ እኔ ምላችሁ እንደዚህ አይነት የጓደኝነት ትስስር ያላችሁ ሰዎች ማለት ነው ዩቱብ የምትሰሩ ወንዶችም ሆናችሁ ሴቶች ዛሬ እኔ በዚህ አጋጣሚ ልናገር እፈልጋለሁ። ሶስተኛ ወገን ይሄ ለፍራንክ ብላችሁ የምታመጡት የማይሆን ፍራንክ አይታችኋል ቡሩኬ የሰራው ፍራንክ እስከ ዛሬ አንድ ወር ከምናምን ምን አይነት መንገድ እንዳስኬዳቸው። እንደዚህ አይነቱን ፍራንክ እኔ ስለማልደግፈው እንደኔ እንደኔ ይቅር አትስርት ይናያል። ምክንያቱም የተጋባ ራሱ ያፋታል። ይሄ እንደዚህ አይነት ፍራንኮች መጀመሪያው ይጀመርና መቋጫው በጣም እየከበደ ይሄዳል። ስለዚህ ይቅርታን ለማግኘት ብዙ ተመን ስለሚያስከፍል ባት ጀምሩት እንደዚህ አይነት ነገር እላችኋለሁ። ሌላኛው ደግሞ ማለት ነው ሀይምዬ የኔ ውድ የኔ ዳይመንድ የኔ እርግብ ማለት ነው አንቺ የይቅርታ ልብ እንዳለሽ እኔ አውቃለሁ። ሁሉም ሁሉም የሚወዳቸው ኦዲየንስ እንዳለ ያውቃል። እኛ ዛሬ ሳይሆን የዛሬ ሁለት ዓመት ከወንድሞችሽ ጋር ስትሰሪ ነው እኛ የምናውቅሽ። ስለዚህ የኔ እናት የኔ ውድ ማለት ነው አሁንም ድራማውን ልታስቀዲ በዛች በተሰጠች ስጦታ ሄደሻል። እዚህ ጋር ደግሞ የሚጠብቃችሁ ኦዲየንሶች ስላለ ድራማውን እንዳታረዝሚው በትህትና ጠይቅሻለሁ። እንዳይጎዱ ሰው ሀገር ላይ ያሉ እህቶች ይህንን ነው ልልሽ የምፈልገው እና ደግሞ ለይቅርታ በርሽንም ልብሽንም ክፈቹ። የኔ አባት የኔ ወንድም የእናቱ ጀግና ጉርኬ ደግሞ ኦዴንስ እያለክ ያለው ይቅርታውን ደግሞ እምልክ ነገር ሌላው ማለት ነው። ስለዛች ልጅም ይሁን ስለሌላውም ነገር ይሁን እዚህ ጋ ካሜራ ይዛችሁ ከመምጣታችሁ በፊት ሁለታችሁ ቁጭ ብላችሁ ነገሩን ፍቱት። ከዛ ነገሩ ከተፈታ በኋላ ለኦዴንስ ልታሳውቁ። እኛ የምንፈልገው ምንድነው? የሰላም ብስራት በቃ የፍቅር ብስራት ስለምንፈልግ ያንን ነውና የምንፈልገው ቁጭ ብላችሁ ተወያዩበት። ከዛ በኋላ የውይይታችሁን መልስ ለህዝቡ አሳውቁት። ሌላው ነገር ግን ክብር የሚባል ነገር ስላለ ከዚህ በኋላ ከዚህ በኋላ አንተም እሷም በፊት የምትሰሩት እየሄዳችሁ በመዝናኛው ቦታ ላይ የምትሰሩትን ያ ያማረ ቪዲዮ እንደሱ አይነትን ስራ ውስጥ ግቡ። ሌላው ደግሞ ምላችሁ ማለት ነው፣ እኔ እንደ እህት ማለት ነው እያዘዝኳችሁ ማለት የድራማ ስክሪፕቶችን አጥኑና አንድ ቀን በእሷ ቻናል አንድ ቀን በአንተ ቻናል እየተደረገ ስሩ ይሄ እኮ ስራ ነው በቃ ምክንያቱም ዩቱብ የተከፈተው ለስራ ስለሆነ እየተጎዳዳችሁ ስሜታችሁ እየተጎዳዳ ከሚካሄድ እንደኔ እንደኔ ይሄንን መርጫለሁ እንደኔ ማለት ነው እኔ ለምን አንተ ማዝነህ እሷ ማዝና የማየት ችሎታው ስለሌለኝም እንደ ህትም መክራችሁ ይሄንን ማለት ነው። ሌላው ደግሞ ሌላው ደግሞ ያ በፊት የምታሳዩን ፍቅር ስለናፈቀን በቶሎ ድራማ ይቋጭና ህርቁ ወዶ በሰላም እንድትመጡ እናንተንም ፈጣሪ አግዛችሁ፣ እዚህ ጋም እናንተን የሚጠብቁ እህቶችን ፈጣሪ ያግዝ። እልክ ቤት አይሰራም፣ ፉክክር ቤት አይሰራም ከዚህ ቪዲዮችሁ ብዙ ሰው የተማረበት ይመስለኛል። እልክና ፉክክራችሁ ከዚህ በኋላ ትታችሁ ለአንድነትና ለሰላም ለፍቅር ወደፊት ብላችሁ እንድትመጡ አዋጅ አውጀናል። የሚሚቤት ቤት ልጆች አመሰግናለሁ፣ እናመሰግናለን። ቲጂዬ ቴንኪዩ ቀጥሉ። ኦፍሴ መቀጠል ትችያለሽ። አሚና ያላወራችሁ ብዙ ማውራት አልፈልግም። እኔ ሴትያም እያበለችኛው እኔም ሳውራ ደግሞ ዜጋ ብዙ